ያለችው ከትግራይ የመጣችው እህታችን አስራ ሰባት ዓመት ዱባይ ሰርታ አራት ሚሊዮን ብር ቤት የሰራችውን ሌላም ወደ አንድ ነጥብ ምናምን ሚሊዮን ብር ደግሞ ለወንድሞቿ የሰራችውን ቤት የራሷንም ጭምር በእናቷ ተከልክላ ይኸው እኛ ጋር ያለችው። ይኸው እዚህ ድርጅታችን ታውቋታላችሁ። እየታገልን ነው፣ በሚዲያ እያቀረብን ነው፣ ጠበቃዎች እየቀጠርን ነው። እናታችሁን ብትሆን የምትቀይር ሆናለች። ዘንድሮ ምን ታረታላችሁ? ተስፍሽተው ተባበረኛ እንድሚሆን በቃ ታች አራት እህትና ወንድሞች አሏት አራቱም ሲጠሙ በጣም ይሆናል አያሳዘንች ልጅ ሶስት ልጆች አሏት። ትልልቅ ልጆች ናቸው። አሁን እነሱ መሰብሰብ ስለማትችል አንደኛው ሀያ አመቱ ነው መሰለኝ፣ ወደ ዱባይ ልትልከው እና ሊላሂ ወይና ኤለሄ ራጆን። እባካችሁ ስደት ላይ ያላችሁ እህቶቼ፣ እኔ እዚህ ጋ ተጠንቀቁ ለማለት አይደለም የመጣሁት። ለምን እንዴት ከራሳችሁ ከደማችሁ ትጠነቀቃላችሁ? ከእናት ከአባት እንዴት ይጠነቀቃል? ግን ስደት ሀገር ላይ ሆናችሁ እባካችሁ ይህ ነገር እንደሚያጋጥማችሁ ራሳችሁን አሳምናችሁ ልትገቡ ይገባል። ለምን ብዙ ህቶች እኔ የማቃቸው ህቶቼ ከስደት ወደ ሀገር ላይ ገብተው ወላሂ ላዚም ያጋጠማቸው ነገር ሌላ ሲሆን ጭንቅላታቸውን ነቅተው አሁን ጭንቅላታቸው ተነቅቶ ማለት ነው እና አብደው በየቦታው በሜዳ ወጥተዋልና፣ እባካችሁ ህቶቼ ቪዲዮን ላይክ ሼር አድርጉት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደት ናችሁ? ሰላም ናችሁ። ኒጋውል ሰላም ነው ላስ ሆኖ ታላ በያላችሁ ላይ ሰላማችሁን ያብዛልኝ የጋራችንን ሀገራችንንም ሰላም አድርገልኝ፣ አልኩኝ። እንደተለመደው በአዲስ ሪዮ መጥቻለሁ ማለት ነው እና ክርስቲያን ወገኖቼም ሰላም ብያለሁ። ወላሂ በጣም ነው ያዘንኩት እኔ እንደዚህ አይነት ነገር እኔ አዲስ አይደለም ስሰማ ደግሞ ያጋጠማቸውም የራስ የማቃቸው ጓደኞች ስላሉ ብዙ ጊዜ ተናግሬያለሁ ግን እዚህ ጋር አሁን ይሄንን ቪዲዮ ይዤ የመጣሁት ተጠንቀቁ ለማለት አይደለም። ለምን እኛ ስደት ሀገር ላይ ሆነን እናት አባት ያስፈልገናል፣ ብራችንን የሚይዝልን በተለይ ደግሞ እንደኔ ከሀገር ባንክ ሳት ከፍቶ የመጣችሁ በሰው ብራችን የምትልኩ በቤተሰብ የምትልኩ እኔ እናንተን ተጠነቀቁ ማለት አልችልም። ለምን ከእናት ከአባት እንዴት ተብሎ ይጠነቀቃል? አስቡት፣ እንግዲህ ከባዳውስ ተጠነቀቃችሁ፣ ባዳውንስ፣ እሺ ለባዳ አልሰጥም ባዳ ይክደኛል አላላችሁ። ግን እናት አባት ሲከዳ ግን በተለይ ደግሞ የወለደች እናት ምን ያክል መስዋዕትነት እንደከፈላችሁ በነገራችን ላይ አያውቅም። ለሀገር አለ ሰው እናንተ የምትከፍሉትን መስዋዕትነት ማንም አያውቅላችሁም። ለምን እናንተ ቤተሰቦቻችሁ እንዳይቸገሩ፣ ቤተሰቦቻችን እንዳይቸገሩ እን ደግሞ የሆነ ነገር አጣን ሲሉ በጣም ውስጣችን ስለሚያመን፣ በጣም ስለምናዝን ለነያል በቃ እኛ እንኳን ተቸግረን እኛ ችግር ላይ ወጥቀን እነሱን ማስደሰት እንፈልጋለን። ብዙዎቻችን ማነው እኔም ላይ ስላለ ገብታችዋል። ግን ያም ሆኖ እባካችሁ ከቻላችሁ ብራችሁን እዚህ ሆናችሁ አጠራቅሙ ማለት ነው። ብራችሁን አጠራቅሙ፣ ለማንም እንዳትልኩ በአሁኑ ሰዓት ላይ። በተለይ ደግሞ ከቻላችሁ በውክልና ቤት ለመግዛት ሞክሩ ማለት ነው። ገብቷችኋል? በእናታችሁ ስም በአባታችሁ ስም አታድርጉ። ከቻላችሁ በውክልና ከዚህ ሀገር እንትን ባስቦርት ካላችሁ ቃማ እንኳን ባይኖራችሁ ባስቦርት ካላችሁ በውክልና ወደ ሀገር እንትን ትልኩና ውክልና ወረቀት ትሊኩና በኤምባሲ ከዛ በውክልና ከተገዛ ማንም በስሙ ማድረግ አይችልም። የእናንተን ንብረት ደግሞ ማንም እንደፈለገ መሽጠትም ምንም ማድረግ አይችልም ማለት ነውና ተጠንቀቁ እህቶቼ። በአሁኑ ሰዓት ላይ የራሴ የምትሉ ሰው ነው የከፋው፣ አይጎዳኝም ብላችሁ ብዙ መስዋዕትነት የከፈላችሁለት ብዙ የለፋችሁለት ብዙ ነገር የሆናችሁለት ለናንተ ውጥቀት ለናንተ መጥፎ ነገር መውደቅ እንዲሁም ደግሞ መጥፎ ነገር ለማጋጠም ህይወታችሁን ለማለት ሰበብ የሚሆነው የራሳችሁ ያመናችሁት ብዙ የሆናችሁለት መስዋዕት እንደተከፈላችሁለት ሰው ስለሆነ ጥንቃቄ አድርጉ ማለት ነው። ራሳችሁን ጠብቁ። ሲቀጥል ደግሞ በቤተሰቦቻችሁ አድርጋችሁ እንደዚሁ በቤተሰብ ብራችሁን አስቀምጣችሁ ከሆነ ካገኘው አገኘዋለሁ ካላገኘውትም ብላችሁ ውስጣችሁን አሳመናችሁ ልትገቡ ይገባል ማለት ነው። ለምን እዚህ ሀገር ብዙ አልማችሁ ይሄ ነገ ቤት አለኝ በቤተሰቦች ብር አለኝ ብላችሁ ወደ ሀገር ስትገቡ የሚያጋጥማችሁ ነገር ሌላ ስለሚሆን በዛ ሰዓት ደንግጣችሁ የሆነ ነገር እንዳትሆኑ፣ ጭንቅላት በሽተኛ እንዳትሆኑ፣ አይሚሮ በሽተኛ እንዳትሆኑ ጥንቃቄ አድርጉ ማለት ነው። ወላሂ ማቃት እኔ የማውቃት ጓደኛ አለችኝ ማለት ነው። በቅርቡ ወደ ሀገር ገብታለች። ሰፈሯ ላይ ማለት ነው። ሰፈሯ ሁለት ልጆቿን አስቀምጣ ወደ ስደት መጣ። አስቡት እንግዲህ ወደ ስደት ከመጣች በኋላ እየላከች ቤት እንዲሰራላት ተብሎ ቤት ተሰርቶላት አባቷና ባሏ ማለት ነው፣ ቤት ተሰራ በቃ የምትፈልገውን ነገር ሁሉ አሳኩ ብላልካ ተሳካ ተብሎ ፎቶ ቪዲዮ ተልኮላት። ለካ ያ ቪዲዮ እና ያ ፎቶ የነበረው የሌላ ሰው ቤት ነው፣ የእሷ ቤት ሳይሆን ለእሷ ግን ምንም ከአባቷ አባቷ እና ከባሏ ብሯን አትፍተውባታል ማለት ነው። ለራሳቸው ጥቅም ነው ያዋለባት። እሷ ግን የሷ ቤት የተሰራ በቃ ሀገር ገብታ ልጆቿን ሰብስባ የምትኖር ነበረ የመሰላት። ማ ነው ከገባች በኋላ ደግሞ ያጋጠማት ነገር ሌላ ነው። ማ ነው በዛ በድንጋጤ የተነሳ እንትን ልቧ ጸጥ ብሎ በሳምንቷ ሀገር በገባች በሳምንቷ ህይወቷ አለፈ ማለት ነው። እና እንኳን ልጆቿን እንኳን ወላሄ የሚገርማችሁ ነገር ልጆቿን ሳታይ ማለት ነው። ለምን አዲስ አበባ ላይ ከአዲስ አበባ ወደ ሀገር እንደገባች እንትን በሶስተኛው ቀን፣ ወደ ሀገር ገብታ በሶስተኛው ቀን ሳምንት በቃ ሳምንት፣ እንኳን የልጆቿን በደንብ እንኳን ልጆቿን የናፈቀቻቸው ልጆቿን በደንብ አላየችም ማለት ነው። እንደገባች ይህን ነገር ሰማች እንትን ቤቴን እንሂድ ምናምን ስትል ቤት የለሽም ነው የተባለችው። ያሳዩት ሁሉ የጎሮ ቤት ነበረ። መጨረሻ ላይ ግን በድንጋጤ ልቧ ቆሞ ሞተች ማለት ነው በተኝችበት ልባ ጸጥ አለ። የተገኘው ጀናዛዋ ብቻ ነው ማለት ነው። እና በጣም ነው ያዘንኩት። ወይ ባካችሁ እህቶቼ ተጠንቀቁ። ብዙ እህቶች ደግሞ ሚዲያ ላይ ወጥቀው የአእምሮ በሽተኛ ሆነው በየቦታው ሲንከራተቱ እንዲሁም ደግሞ ብዙ ችግር ሲደርስባቸው የሚታዩት ከአረብ ሀገር የሄዱ ሴቶች ናቸው። ማን ነው ከአረብ ሀገር ደግሞ ትንሽ ቆየት ብሎ የሄዱ እህቶቻችን ደግሞ ማንም አይፈልጋቸውም። ሰው ይኒቃቸዋል። በቃ ሰው ሁላ በቃ የበታች አድርጎ ነው የሚያያቸው። ማለት እኛን በተለይ እኛ የአረብ ሀገር ሴት ከአረብ ሀገር ነው የመጣሁት ብላችሁ ስትሉ ሰው ይንቋቸዋል። ንቀት ገብቷቸዋል። እዛ ሀገር ላይ ለፍተሽ ምን አደረግሽ እንዲሆንሽ። በቃ እናንተን በቃ እንደ ቆሻሻ አስባችሁታል፣ የራሳችሁ የገዛ ቤተሰባችሁ እናንተ ስደት ከስደት ወደ ሀገር ገብታችሁ ቅድሚያ የሚሰጠው ሀገር ከራሳቸው ጋር የነበረን ሰው ነው። ቅድሚያ እንትን የሚሰጠው ማለት ነው፣ ቦታ የሚሰጣቸው። እናንተ ግን ስደት ሀገር ላይ ሆናችሁ ሲቸገሩ፣ ስትልኩላቸው፣ ቤት ስትሰሩላቸው፣ ካሉበት ችግር ሁሉ አውጥቷቸው፣ ግን የበለጠ እንትን የሆነ ምንድን ነው የሚባለው? አሀት በስልጥኛ አሀት ይባላል። በአማርኛ ምንድን ነው የሚባለው? አሀት ያኔ ትኩረት አይሰጧችሁም። ለእናንተ የሰራችሁት ልፋቱ የሰራችሁት ሁሉ በባዶ ነው ማለት ነው። ግን ከጎኗ ወይም ደግሞ ከራሷ ጋር አብሮ ያላለች እህት ካላችሁ ወይም ወንድም ካላችሁ ለእነሱ ነው ቅድሚያ የሚሰጠው ማለት እናንተ የመጨረሻ ነው የምትሆኑት ማለት ነው። እና ሀታ ቤተሰቦቻችሁ ራሱ ይንቋችኋል። የሆነ ቦታ አይሰጧችሁም። የለፋችሁላቸውን ምስጋና እንኳን የላቸውም ማለት ነው እና ተጠንቀቁ፣ ህዝቦች ስደት ሀገር ላይ ስትኖሩ ብራችሁን የያዙ ከቻላችሁ ደግሞ ሀገር ገብታችሁ እንደዚህ አይነት ነገር እንደሚያጋጥማችሁ ውስጣችሁን አሳምናችሁ ልትገቡ ይገባል ብዬ ነው የማስበው። አሁን እኔ ራሱ ራሴን አሳምኜ መግባት ነው የምፈልገው ማለት ነው እና አላህ ሱብሓነሁ ወተዓላ ከእንደዚህ አይነት መከራ ከእንደዚህ አይነት ድንጋጤ ከእንደዚህ አይነት ፈተና አላህ ይጠብቀን። በተለይ ደግሞ ከቤተሰብ ከመፈተን ማለት ነው እናት እኔ እናቴ ስጋዬን ብትበላው ራሱ ምንም አይደለም፣ ግን የለፋበትን በእሷ ሳልገስር። አሁን ለምሳሌ እሷ ምንም አይነት ወደኋላ ሳልል ሲቸግራ ስልክላት በቃ፣ ያደረገችልኝን መስዋትነት እንኳን ባልከፍላትም፣ ግን እኔ ማለት ነው ያን ሁሉ ሳደርግላት፣ ግን እኔ ስደት ሀገር ላይ ሆኜ ለራሴ እችን ነገር አድርግልኝ ብያት ያችን ነገር ሳታደርግ ቀረች። ግን ምንም እንደማደርግ አላቅም። ወላሂ አላክ እንደዚህ አይነት ፈተና ይጠብቀን። ለማንኛውም ሀባይቢ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ ያመሰግናለሁ። ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ከዚህ ቪዲዮ ልትማሩበት ይገባል። ተጠንቀቁ ባይ ነኝ። የዛሬ ቪዲዮ ይህንን ይመስላል። አሰላሙ አሌይኩም ወራህመቱላ ወበረካቱ። ነገራችን ላይ በዶአችሁ አትርሱኝ። ይሁን ነገር እንደነገርኳቸው አስቤ ያለው ብያችሁ ነበረ በዱዋችሁ አትርሱኝ። አሁንም ግን በዱዋችሁ እቺ ጉቦታ ደርሳችሁ የምታዳምጡኝ ከሆነ እባካችሁ ዱዋ አድርጉልኝ። አላህ ያሳካልሽ ያለምሽው ይሳካ ብላችሁ ዱዋ አድርጉልኝ። ሲሳካልኝ ደግሞ መጥቼ ለእናትሽ ብላችኋለሁ ማለት ነው። ወዳችኋለሁ፣ ከኔ በላላ ይወደዳችሁ። ሰላም አለይኩም ወራህመቱላይ ወበረካቱ